ሰው ማንም ሰው አይቀርም። ይሄ በእሱ የተነሳ ማለት አሁን እኛ መስፍን እራሱ ከጠፋ ከሞተ በኋላ እኛ ጎረቤት እንኳን አንድ ቁጭ ብሎ የሚያጽናና ሰው የለም፣ የሚደርሰን የለም። ይሄ ማንም ዘመድ አዝማዶች፣ ጓደኞቹ አብሮ ይበሉላ በወንጀል የተነካካ ስለሆነ ማንም ሊደርስን አሁን በቤት ጉዳይ ራሱ የምታቁት ነገር አለ ወይ? ዶክሜንት ካለ እስኪ ልከራከር ፍርድ ቤት የት ሂድ ስል ማንም ጓደኞቹ እንኳን ፈቃደኞች አይደሉም። ባለቤት ነኝ ዋና ሚስት ነኝ አይደለ ግን በእኔ የሆነ ነገር ቢኖር ይገባ ነበረ። ይሄ ቤት እንኳን ጡት ተብለናል ነግሬሃለሁ ቅድም አስረድቼሃለሁ። በአቅም በመስፍን ጉዳይ ምንም ማምጣት አልችልም። በጣም ነው የሚያስፈራራኝ አይደለም የወለድኩት ልጆች ራሱ ማየት አልቻለም። እየነገርኩህም አይደለም። አግቶ እያስፈራራኝ የነበረ ለእናንተ መረጃ እንዳልሰጥ ያደርገኝ የነበረ እሱ ነበረ አስፈራራኝ። ሚስት ምን ምን ማምጣት ይችላል ምን አቅም አለኝ? እሱ ያለውን አቅም ታውቃለህ መስፍን ምን አመጣለሁ? ማየት ያልቻልኩኝ ሴትዮ እንዴት ብያንተ ወንጀለኛ ነብዬ ማስቆም እንችላለሁ? ያሉት ሚስቶች ታደ የስንተኛ ሚስት እንግዲህ እንደሆኑ ከዚህ በኋላ ሳጣራ እነግርሃለሁ፣ እንጂ በዛ ላይ ደግሞ ካልክ ቤተሰብ እናቴ ላይ እንኳን አልቀረምሽም እኮ ሲደቀምበት። ይሄ ያክል ነው የምልህ መስመን ማለት ለማ

አሰላም አሌይኩም ረህመቱላሂ ወበረካቱ የቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ሰላማችሁ ሰፊ በደሌ ሰላም ሰላም ክርስቲያኖች እንዴት ናችሁ ባላችሁበት ስኳን አላህ አላህን ይጠብቅልን ሀገራችን ሰላም ደስታ ፍቅር አንድነት ያምጣልን እንግዲህ ዛሬ የመስፍን ጉድ እየሰማን ነው። የመስፍን እንግዲህ ከቤተሰቦቹ ማለት ነው። እንግዲህ ከቤተሰቦቹ እየሰማችሁት ጉድ ጉድ እንግዲህ ቪዲዮንን እንዳያችሁት ማለት ነው። ያው አማማታችን ደግሞ በጥሩ ነገር ስንሞት በጣም ደስ ይላል። የሱ አማማት ደግሞ ራስ በራሱ ነው ያጠፋው ማለት ነው። ያያችሁት፣ የሰው እየደቀነው ነው ሽጉጥ፣ በራሱ ነው የመታው ማለት ነው። እንግዲህ ቤት ባለቤቱ የቤቱም ልጁ ብቻ ወንድ ልጁ ብቻ ነው የእሱ የሚከራከርለት እንግዲህ አብሮ ነው መሰለኝ ወንጀል የሚሰሩ የነበረው ማለት ነው። ሴት ልጇ ግን በጣም ስለ እሱ ስለ አባቷ ትምህርት መማር ራሱ አንቻልኩም። ትምህርት ቤት ሲሄድ ራሱ የእሱ የመስፍን ልጅ ናት እያሉኝ እያሰቃዩኝ አለች። ሁሉም ቦታ በመማር መቀመጥ ጓደኞች ቃ መቀላቀል ራሱ አንቻልኩም። ለምን ስለ መስፍን ልጅ ያነሱ ያሉ በቃ አባቷ ምናምን ያሉኝ ትምህርት ራሱ መማር አልቻልኩም አለች። ባለቤቱ ደግሞ እናቴ ላይ ራሱ ሽጉድ ደቅኖ ነበረ። መስፍን የሚባል ባለቤቴ ነው ስንት ሚስት እንዳለው ብዙ ሚስት እንዳለው ሁሉም ተናግራለች። እንግዲህ እሷ ብቻ አይደለችም ሚስት በቦታ ቦታው ሚስት ሁሉም እንዳለው ሁሉም አውርታለች። ዛሬ እንግዲህ ዘላለም መጥቶ ሊያጽናናቸው መጥቶ ነበረ ሊጠይቃቸው ማለት ነው። እንግዲህ እናቱ ያለው ሁሉም ፈትፍታ ምንም ሳታተርፍ እንዳለ ግልጽ አርጋ ነው የተናገረችው፣ ማለት ነው። እንግዲህ ማንም ሊያምን አልቻለም፣ ወላሂ ከአንዳንድ ህብረተሰብ ተባለ ቤቱ እንግዲህ ተባለ ቤቷ እንደዚህ አይነት ነገር ስትናገር እየሱ ያለው ችግር እሱ ላይ የነበረው ሁሉም የሚሰራቸው ሁሉም አጸያፊ ነገሮች የሚሰራቸው ሁሉም ወንጀሎች፣ ሁሉም ተናግራለች ማለት ነው። ቤት እንኳን ቤት እንኳን የለንም አለች፣ የሰው ቤት ነው ያስቀመጠናለች። ቤቱን አሁን ልወጣ ነው ምትለው። በቃ ውጡ ተብለናል አለች። ምክንያቱም ቤት እንኳን የሌለው ሰውዬ ነው አለች፣ እና እያስፈራራኝ አለች። እኔ ራሱ ብዙ ጊዜ ለመገደል ምናምን እየሞከረኝ ነበር አለች። ልጆቼ እንኳን ላያቸው አይሰጠኝም ነበር አለች። ልጆቼን ለማየት ራሱ በቃ ያው ልጆቼ ብዬ ብዙ ዋጋ ከፍያለሁ፣ ልጆቼ ብዬ ብዙ ነገር ችየዋለሁ ግን ጭራሽ የባሰ ነበር እየመጣው ነገር ሁሉ የባዛ ነበር እየመጣብኝ። እናቴ የራሴ እናቴ የራሱ ሽጉጣ አውጥቶ መዝዞባታል፣ ሽጉጣ አውጥቶ መዝዞባታል። እና ሩሩ ሰው በጣም እኔ ሩሩ ሰው ነኝ። ቤት ውስጥ ልጆቼን ብዬ ሁሉም ነገር ችየዋለሁ። እሱ ግን የኔ ሊገባ የኔ ስለ እኔ ሊያቅልኝ አልቻለም። ሁሉም ነገር በውስጤ ነው የደበቅኩት፣ ሁሉም ነገር በውስጤ ነው ያስቀመጥኩት። እና ብዙ ነገር ነው ያሳለፍኩት፣ ግን ሚዲያ ላይ ወጥቼ መናገር ስላልፈለኩ ነው፣ እናንተ ጋር ወጥቼ ለማውራት ስላልፈለኩ ነው። ቤት ራሱ የለንም። ቤት ራሱ አንድ ነገር ጥሎን እናልሄድም። አሁን ውጡ ብሎና ሰዎቹ ቤት ራሱ የት እንደምንሆን የት እንደምንቀመጥ ራሱ አናቅም አለች ባለቤቱ፣ የመስፍን ባለቤቱ ማለት ነው። ወንድ ልጁ ደግሞ እኔ አባቴ ወንጀል ሲሰራ አንቺን እንዲህ ሲያግድሽ እንዲዚህ ሲያደርግሽ አላየው። አለ እንግዲህ አባት እንግዲህ አንዳንዴ ልጅ በእናትና አባት ነው የሚሄደው። ወንድ ልጁ እንግዲህ በሱ ነው እንግዲህ የሱ ተላላኪ ነው መሰለኝ አብሮ ነው መሰለኝ ወንጀል የሚሰሩ የነበረው። አባቴ ወንጀል ወንጀል ሰርቶ አያውቅም አባቴ ጥሩ ሰው መሆኑ ነው አባቴ ጥሩ ነገር ነው ብሎ እንግዲህ ስለ አባቱ እየተከራከረ ነው ወንዱ ማለት ነው። ሴቷ ደግሞ እኔ አባቴ ጥሩ ነው ብዬ አባቴ ጥሩ ነው ብዬ እኔ አልልም። አባቴ ብዙ ነገር ነው ያደረሰው፣ አባቴ ላይ ብዙ ነገር ነው እየደረሰው እና አባቴ ትምህርት ራሱ መማር አልቻልኩም። ሁሉም ቦታ ሲሄድ ስለ አባቴ እያነሱ ስለ አባቴ ብዙ ነገር ያሉ እኔ እየደነገጥኩኝ ትምህርቴ ራሱ መማር አልቻልኩም ብላ ሴት ልጁ ደግሞ ተናግራለች ማለት ነው። በጣም ነው እንግዲህ የሚያሳዝነው ያለው ነገር ማለት ነው። እኔ እንጃ ማን እንደሚታመን ማን እንደሚናገር ብቻ አላውቅም። እንግዲህ መስፍን መጥፎ መሆኑ ክፉ መሆኑ አረመኔ መሆኑ እርኩስ መሆኑ ሁሉም ተናገሩ ማለት ነው። በጣም ነው የሚከብደው፣ ብቻ ለማመን ይከብዳል ማለት ነው። እንጃ ቤተሰቦቼ፣ እኔ ወላሂ እንደዚህ አይነት ሰው ብያለሁ። መጥፎም ስለሆነ ነው በራሱ እጅ የሞተው ማለት ነው። ማንም ሰው ሳይገለው የሰው እያሰበው በራሱ ግልብጥ አለ ማለት ነው። ሱብሃን አላህ። እኛ እኮ እያሰብነው ያለ ያለ እያላሰብነው ነው የሚሆነው፣ ብቻ አልሀምዱሊላህ ብን ዘላለም እና እነሉሉ ተረፉ ማለት ነው። እንሱ ላይ የተደቀነ ነበረ ይህ ሁሉም ወንጀል ማለት ነው። ግን አልሐምድሊላህ ተረፉ ማለት ነው። ይህም ራሱ ትልቅ ነገር ነው። ቤተሰብ ማወቅ መጥፎ ሰው መሆኑ ሰው ማወቅ፣ ህዝቡ ማወቅ፣ ህጉ ማወቅ በጣም ጥሩ ነው። ሰው በያቅ፣ ህዝቡ በያቅ፣ ምንም ማለት አይቻልም ነበረ። በጣም ነበረ ከባድ። እንግዲህ ብዙ ሰው አግደዋል፣ ብዙ ሰው ወንጀል ውስጥ አስገብተዋል። በጣም እላቸዋለሁ እና ቤተሰቡነት እኔ በጣም ነው ያዘንኩት። በነገራችን ላይ ማለት ነው በጣም ነው የሚያስጠላው። ስለዚህ በጣም ይደብራል፣ በጣም ይከብዳል። እየሱ ነገር ሲናገር ማለት ነው ወደ ሱቅ እየሄድኩ ነው። ወደ ሱቅ እየሄዳ ማለት ነው ግን በጣም ፀሐይ ነው ሙቀት ነው። በዚህ ሰሞን ደግሞ ሴትዮዋ ውጪ ውጪ ማለት ውጪ ማውጣት ጀመረች። እኔ ግን ውጪ ምናምን አልወድም፣ ግን ምንም ማድረግ አንችልም። ትንሽ ሰዓት ነው ብላኛለች። እንግዲህ ታክሲ መጥቷል። ታክሲ ውስጥ እንደገባ ነው ሴትዮዋ የመጣች ነው ሴትዮዋን የጠበቁ ነው። እና መስፍን በጣም ተንኮለኛ ሰው፣ አጉል ሰው፣ በጣም ራስ ወዳጅ ራሱን ራሱን አጠፋ ማለት ነው። እንዳያችሁ ማለት ነው። አሁን እኔ ውጭ ቆሜ ነው ሴትዮዋ ቤት ውጭ ምናምን የቆለፈች ነው ከዛ ነው የጠባቁ ነው ሽምስ ነው ውጭ ቤት በጣም እላቸዋለሁ። ያለ እንግዲህ ስለ መስፍን በጣም ነው የሚያማው በጣም ነው የሚያስጠላው እላቸዋለሁ። ያው እንዳያችሁት ብዙ ነገር ነው ታሪክ ሁሉም የተፈጠረው እንግዲህ። ማንም ማመን አንቻለም ብቻ አላቅም ሴትዮ መታለች ይቆለፈች ነው በሩም የተመታች እጅ ይዛኛለች እኔ